አንድ ሸህ ነበረ በገታ ምድር ሐጅ ሙሄድን የሚባል የቸሌል ገበረ ሀድራሁን የሚያምር መልኩ የሚያምር የበኬው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያ አልሐምዱላ። እንዴት ናችሁ እናንተ ሁሉ ሰላም እኔ የምላችሁ ኢድ ሙባረክ እንኳን አደረሳችሁ። ቢያልፍም ማለት ነው፣ ቢያልፍም ዛሬ የኔ ኢድ ነው ማለት ነው። ማለቱም እንደኔ ያልወጡ ልጆች ስላሉ፣ ስለዚህ ኢድ ሙባረክ ብያለው ማለት ነው። እና ቤተሰብ ማለት ነው ጓደኞችን ጋብዣችኋለሁ ዛሬ ወደ ቤቴ እና እንደዚህ ምግብ ምናምን እያዘጋጀው ነው እንደምታውት ማለት ነው፣ ማሻአላህ እንደዚህ እያቁላለሁ ነው ምናምን። እንደምታወት በዚህ መልኩ እዚህ ጋር ቀይ ወጥ ምናምን ነው የምሰራው። ቀይ ወጥ እሰራለሁ። እንደምታወት ይሄን ይመስላል። ቀይ ወጥ ነው የምሰራው፣ እንደዚህ እያቁላለሁ ማሻአላህ እና ዛሬ ይሄ የኔ ኢድ ነው ማለት ነው። እኔም ጓደኞችም ዛሬ ኢዳችን ነው ማለት ነው። ቢያልፍም ለኛ ግን ኢዳችን ነው ስላልወጣ እዛ ነው ማለት ነው። እዚህ ጋር ዶሮ ወጥ ሰራለው እዛኛው ደግሞ ሰላም ሰላም፣ ቤተሰብ እንዴት ቆያችሁ? ተመልሼ መጥቻለሁ። ይሁ እንደምታዩት ማሻላህ ወጤ ምናምን ከሰራራው በኋላ ጨራርሻለሁ ቤቴን እንደዚህ እንደምታዩት በዚህ መልኩ አሳምሬው ያለው ማለት ነው። ያው ኳቸው ጓደኞቹ ሊመጡ ነው ማለት ነው እና ይህን ይመስላል። ማሻላ እንዲ ጽድት አርኪ ምናምን እንደዚህ ምናምን ያያችው እንደዚህ ብርጭቆ ምናምን ያለው ደግሞ ምንድን ነው የሚባለው ሰርቻለሁ። ታቃላችሁ ቦርድ ምናምን ሰርቻለሁ። በቃ ብዙ ነገር ሰርቻለሁ። ማሻላ እንደምታውት በዚህ መልኩ ፋብትን አሪቷ አለው ቤቴ ማለት ነው። እንደዚህ አሳ መሪው አለው እንደዚህ ቡናዬን ምናምን ሻይ እንደምታዩት ማሻአላ ሁሉን ነገር አቀራረብ ያለው ምናምን እና ዛሬ ጓደኞች ጋር ፋፈሽ ነው ላችኋለሁ። ማሻአላ በዚህ አጋጣሚ ያው ያልወጣችሁ የኢድ ያልወጣችሁ ንቶሎ አብረን እናሳልፍ። እኛ ጋር እኛን ምሰሉ ቢያልፍም እንግዲህ ኢዳችን ነው ዛሬ ማለት ነው። ማሻለው እና በዚህ መልኩ ጓደኞችን እየጠበቅኳቸው ነው ማለት ነው። እንደዚህ ፏፈሻ አድርጌዋለሁ ምናምን። በነገራችን ላይ በጣም ነው የምወደው ቡና ማፍላት የሚገርማችሁ ማለት ነው እንዴት ደስ እንደሚለኝ እና እንደዚህ አድርጊ አቀራረብ ያለ። አሁን ጓደኞቹ እየመጡ ነው፣ መንገድ ላይ ናቸው። እኔም ጨራርሻለሁኝ ሁሉንም ነገር አልሐምዱሊላህ፣ ተዘገጃጅቻለሁ ማለት ነው። ጥሩ ደስ የሚል ጊዜ እንደምናሳልፍ እርግጠኛ ነኝ ማለት ነው። እንዴት ነው? ያምራል። ማሻአላህ። ተመልከቱ፣ ይኸውላችሁ እንደዚህ ነው የሚያምረው በቃ በዚህ መልኩ ያው እየጠበቅኳቸው ነው። ቤተሰብ በቀጣይ ስታ የምንገናኝ። ባባይ